ሰላም ጤና ስትልን፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ የግንቦት 12 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አረስቶቹ እናስቀደም የአማራን ህዝብ ማህበራዊ ረፍት መንሳት መዳረሻ ግቡ መሆኑን በሰነድ ያሰፈረው ህወሃት በአልጋ ወራሹ ኦህዴድና በብአዴን አማካኝነት እየተሳካለት ነው። የአማራን ህዝብ እርስ በርሱ በማገዳደል ደማቃባት ለሚለው ኦህዴዳዊ ተልኳ አስፈጻሚ የሆነው የብአዴን ካድሬ በአማራ ህዝብ ላይ የተቀናጀ ወንጀል እየፈጸመ ይገኛል። በዚህ ጉዳይ ፋኖ የመጨረሻ ያለውን ጥብቅ ማስጠንቀቂያ ሰጥቷል። የትኛው የፋኖ አደረጃጀት ማስጠንቀቂያውን ሰጠ? የሚለውን ከዜናችን ትሰሙታላችሁ። በአማራ ህዝብ ላይ የተደቀነውን የመጥፋትና የመዋረድ አደጋ ለመቀልበስ ፋኖ ቀጠናዊ ትብብርና አጋርነት ፍለጋ ከማማተር በፊት የውስጥ አንድነቱን ማሳደግ ቀዳሚ ስራ ሊሆን እንደሚገባው ተገልጿል። በተለይም ከአማራ ህዝብ ታሪካዊና ዘላቂ ጠላት ከሆኑ ኃይሎች ጋር ምንም አይነት ግንኙነትና አጋርነት ማግኘት እንደማይቻል የሚናገሩት ምሁራኑ ለመሆኑ ከህወሃትና ከኦነግ ጋር ግንኙነት የሚፈጥር ፋኖ ካለ ምን ሊባል ይችላል? ለሚለው የጣና ቴሌቪዥን ጥያቄ ምላሽ ሰጥተዋል። ዝርዝሩን ከዜናችን ታገኙታላችሁ። ህወሃት ከምርጫ ቦርድ ሲሰናበት ከመቀሌም የተባረረ ይመስላል። የጦር አዛዦቹንና ሰነዶቹን ሰብስበው በጌታቸው አሰፋ እየተመራ ሽሬ ገብቶ ከትሟል። የህወሃት ምክትል ሊቀመንበር ሞንጀሪኖ ወንድም የሆኑት ከበርቴው ሰው አስመራ ከገቡ ቆይተዋል። ጌታቸው አሰፋም ለመጀመሪያ ጊዜ ስጋ ለብሰው ታይተዋል። የአሜሪካ አምባሳደር አርቪን ማሲንጋ ሽሬ ጎራ ብለው በአንድ አሩጊ አዳራሽ ውስጥ የህወሀት ፖሊቲ ቢሮ አባላትን አነጋግረው ተመልሰዋል። ለመሆኑ ህወሀት ሽሬ ገብቶ ለመደበቅ ምን አስገደደው? ሽሬ የተመረጠችበት ምክንያትስ ምንድን ነው? ዝርዝሩን በትንታኔ ዘገባችን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝሩ እናመራለን። በቅድሚያም የአማራ ፋኖ ለባህዴን ካድሬ ከባድ ማስጠንቀቂያ ሰጠም። የባህዴን የወረዳ ካድሬ ከዞን ከፌዴራልና ከክልል አለቆቹ የሰጠውን ትእዛዝ በመቀበል የፋኖ ቤተሰቦችን ንብረት እያወደመ ቤተሰብ እያገተና ቤት እያቃጠለ መሆኑን ተከትሎ ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከባድ ማስጠንቀቂያ ተላልፏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራር የሆነው አርበኛ ዘመነ ምረት በጉዳዩ ዙሪያ ለጣና ቴሌቪዥን እንደገለጸው የ51ኛ ክፍለ ጦር አዛዥ ኮሎኔል ስንታየው በካድሬዎች እየተመራ ባለፉት ሁለት ቀናት ብቻ በርካታ የፋኖ ቤተሰቦችን መኖሪያ ቤት አቃጥሏል። የጎንደር ዙሪያ ወረዳ አስተዳዳሪን ጨምሮ ሁሉም ካድሬዎች ማህበራዊ ቀውስ እንዳይፈጠር ከዚህ ድርጅታቸው እንዲታቀቡ ብንጠይቃቸውም ሊሰሙን አልቻሉም። ከዚህ በኋላ ግን የራሳችንን አማራጭ ለመውሰድ እንገደዳለን ብለዋል። አርበኛ ዘመን አክሎም ከፌዴራል እስከ ወረዳ ያለው የባድን አመራር ቤቱና ቤተሰቡ የት እንደሚኖር እናውቃለን። እነሱና እኛ የተጣላነው ፖለቲካዊ ጠብ እንጂ ቤተሰብ ለቤተሰብ እየተሳደድን እንድንጠፋፋና ህዝባችንን ማህበራዊ ረፍት ለመንሳት አይደለም ብለን እስካሁን ታግሰናቸው ቆይተናል። እንኳን በፖለቲካ አሰላለፍ የተለያየንን የራሳችን ወገኖች ቤተሰቦች ይቅርና ሊገድለን የመጣውን የጠላት ሰራዊትን ቢሆን ከማድረክ ነው በኋላ መታወቂያ ሰጥተን ነው የምንሸኘው። በአዲኖች ግን የእኛም ቤተሰቦች እያደኑ ንብረታቸውን እየዘረፉና ቤታቸውን እንዲቃጠል እያደረጉ ይቆይተዋል። ከዚህ በኋላ እኛም እነሱ በሄዱበት መንገድ እንድንሄድ እየተገደድን ስለሆነ የመጨረሻ ማስጠንቀቂያ ልንሰት ተገደናል ሲል ተናግሯል። ምስራቅ ደንቢያም ምዕራብ ደንቢያም ሰሞኑን እንዲሁም ጎንደር ዙሪያ ወረዳ ወረዳ እየፈጸመን ያለ እያወደመን ያለው በዚህ ዙሪያ ላይ እንግዲህ እኛ እስካሁን ድረስ የፖለቲካ ትግል እስከያዝን ድረስ በሰከነ መንገድ እያየ ነው ያለን እኛ መከላከያ ማርከን አንገልም አንረሽንም። መታወቂያ ሰጠነ አወጣን ነው የምንሸኘው። እነሱ ግን የእኛን ሲይዙ ይረሽናሉ። እንዲሁም ደግሞ ቤተሰብንን የፋኖን ቤተሰብ ቤት የማቃጠል የማሰር፣ የመደብደብ፣ የመረሸን ስራ ይሰራሉ። የእነሱ ግን የብልጽግና አመራር ነው። ከከፍተኛ አመራር ከነ መላኩ አለበል ጀምሮ እስከ ቀበሌ እስከ ታች እስከ ወረዳ ላይ መዋቅሩ እስከ ወረዳ ድረስ ያሉ አመራሮች ከኛ ቤተሰቦቻቸው እኛ ጋር ነው ያሉት። አርማጭሆም ይሁን ደንቢያም ይሁን ምንም ይሁን ፋኖ የሌለበት ቦታ የለም። ከእንግዲህ በኋላ ግን እኛ ቤተሰቡን አጥንተን ዝርዝር ሁኔታውን ይዘናል። ከእንግዲህ በኋላ ግን እኛ ትግስታችን እያለቀ ነው። ደመነፍስ እርምጃ ውስጥ ሆነ በዚህ ክረምት ቤት እያቃጠለ እንደኔ እንደ እኛ የምንከተለው ግለሰብ እኛያዝ ነው። የእኔ ልጅ ወንጀለኛ አይደለም። የመላኩ አለበን ልጅ ወንጀለኛ አይደለም። ወንድሙም ወንጀለኛ አይደለም። እናቱም ወንጀለኛ አይደለችም። የእኔ እናትም ወንጀለኛ አይደለችም። ግን ቤተሰብን ታርጌት አድርጎ የሚንቀሳቀስ ቤት የሚያወድም ከሆነ ከእንግዲህ በኋላ ግን የሁሉም የወረዳ አመራሩ፣ ቅድም አሁን የወረዳ አስተዳዳሪውን ሳናግረው ሰምተዋል። በእውቀት ይባላል የጎንደር ዙሪያ ወረዳ አስተዳዳሪ ነው። እንግዲህ ምን እንዳለን እንቀጥልበታለን። ያለ የእሱ ቤተሰቦች የሁሉም ቤተሰብ ቤት እንዳለን እነቃለን። ይህ ከሆነ እኛም ቤተሰብ ታርጌት አድረገ እርምጃ እንወስዳለን። ከዚህ ተገደን ተገደን ወደዚህ ውስጥ እንደምንገባ እያስገድዱ ነው። ስለሆን ድረስ ይህን መልእክት ሁሉም እንዲያውቅልና በዚህ አጋጣሚ መልእክቱንም እንዲደርስ እንፈልጋለን። ተስፋ ሲቆርጡን ንብረት መዝረፍና ቤተሰብን ማገት ጀምረዋል፣ የሚለው አርበኛ ዘመነ ምረት ከቀናት በፊት ሊምባ ላይ ቤት አቃጥሎ የሄደው የ51ኛ ክፍለ ጦር አዛዡ ኮሎኔል ስንታየው የባዲን መሪዎች ቆመው እያዩ ነው ወንጀሉን የፈጸመው። ዛሬም እንዲሁ አንድ ክሊኒክን ጨምሮ አምስት ቤቶችን ቤንዚን አርከፍክፎ አቃጥሏል፣ በማለት የመጨረሻ ማሳሰቢያውን ሰጥቷል። የአማራን ህዝብ ለተራዘመ ማህበራዊ ቀውስ፣ ኢኮኖሚያዊ ድቀት፣ የስነልቦና ስብራትና ፖለቲካዊ ብኩንነት ለመዳረግ የገባውን የብልጽግናን አገዛዝ በአዲኖች የተረዱት አይደለም፣ የሚለው አርበኛ ዘመነ ምረት ይህ ስርዓት የ16ኛው ክፍለ ዘመን አስቀጣይ ኃይል ነው። ይህን ኃይል አቅምና ጉልበት እንዲያገኝ ያደረገው ህወሃት ነው። ህወሃትና ይህ ኃይል በቅንጅትና በፈረቃ የሚያሰቃዩትን ወገናችንን መታደግ የትግላችን መነሻና መዳረሻ ግብ ነው። በዚህ ትግላችን ውስጥ የሚገባውን የትኛውንም ኃይል አንታገስም ብለዋል። ወደ ተከታዩ መረጃችን አለፍን። ከውስጣዊ አንድነት የሚቀድም የትኛውም በተናጠል የምንፈጥረው ግንኙነት አክሳሪ ነው ሲሉ ምሁራን ገለጹ። በሁለት የአሰላለፍ ጎራ የሚገኘው የአማራ ህዝብ ትግል አጀማመሩ ላይ ወደነበረበት ቁመናው እንዲመለስ ሁሉም የትግሉ ደጋፊ የበኩሉ ሊወጣ ይገባል ሲሉ ምሁራን አስተያየታቸውን ሰጥተዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር በማናቸውም ውጫዊና ውስጣዊ አካል ተገፋፍቶ ወደ ራሱ ወገን መተኮስ መግደል ማዋከብና ማሳደድ ራስን ለጠላት አሳልፎ መስጠት ነው ይህንን ድርጊት የሚያደርጉ ወንድሞች እጅን አንከርፎ ለጠላት ከመስጠት ጋር የሚተካከል ክደት መሆኑን ሊያውቁት ይገባል የአማራ ህዝብ ትግል መሪዎች ይህን ካልተረዱ በየትኛው ጥምረትና ትብብር መጥተናል ቢሉ ማሸነፍ አይችሉም ብለዋል ምሁሩ አክለውም የአማራ ፋኑ ለውስጥ አንድነቱ መክፈል በሚገባው ልክ መስዋዕት ለመሆን መውረድ በሚገባው ልክ ዝቅ ብሎ ለመገኘት መውጣት ባለበት መጠን ልክ ለመውጣት ጋራም ለመዋጠጥ ቁርጠኛ መሆን እስከሚችል ድረስ ህዝቡ በገዢዎች ጭካኔ አርጩሜ እየተገረፈ ዋጋ መክፈሉ አይቀርም ሲሉ ተናግረዋል። በአማራ ህዝብ የሉና ትግል ላይ ያልተገራ ፍላጎትን ይዞ በመግባት ትግሉን ተራዛሚ ማድረግ ከስርዓቱ በላይ ጠላትነት መሆኑን የፋኖ መሪዎች ሊያውቁት ይገባል የሚሉት የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ፕሮፌሰሩ ከራስ የትግል አጋር ጋር ጠረጴዛና ስንቅ ከመጋራት ጭንቅን ከመጋራት ይልቅ ክልልና ድንበር ዘለል ወዳጅ ፍለጋ የሚቃትቱ ቡድኖች አደብም ቀልብ እስኪ ገዙ የወገን መከራ የህዝቡ የድል ቀን መራዘሙ አይቀሬ መሆኑን በመረዳት በፍጥነት ሁሉም የትግሉ ደጋፊዎች የበኩላቸው ለመወጣት እንዲተጉ ሲሉ ጥሪ አቅርበዋል። የብልጽግናው አገዛዝ በአገር ቤትም ሆነ በጎረቤት አገራት ዘንድ የተጠላና የተናቀ መሆኑ ለአማራ ህዝብ የትግል መሪዎች ጥሩ ድል መሆኑን ያሰመሩበት ፕሮፌሰሩ የአማራ ፋኖችንን ወርቃማ ድል እርስ በርስ በመጓተት አሳልፈው ከሰጡ ታሪክ የማይሽረው ስህተት እየሰሩ መሆኑን ሊገነዘቡ ይገባል ሲሉ ገልጸዋል። ሌላኛው አስተያየት ሰጪ የተቃዋሚ ፖለቲካ ፓርቲ አባል በበኩላቸው የትጥቅ ትግል አጋርነት ፍለጋ አካባቢን መቃኘት የተለመደ ነው። ነገር ግን አጋርነት ስትፈልግ ሁለት መሰረታዊ ቅድመ ሁኔታዎችን ማጥናት አለብስ ሲሉ አስተያየታቸውን መስጠት ይጀምራሉ። ፖለቲከኛው ሲቀጥሉም በዋናነት የውስጥ አንድነትን ማጠንከርና በተቻለ መጠን ቁርሾን ማስቀረት ቀዳሚውና ዋናው ቅድመ ሁኔታ ነው። ሻቢያና ጀብሃ እርስ በርስ ሲጓተቱ ትግላቸውን ወደ 32 ዓመት ነው ያራዘሙት። ህወሃትን በትግራይ ክልል ያሉትን ታጋዮች ተከታትሎ ሲያጠፋ 17 ዓመት ነው በርሃ ላይ የቆየው። የአማራ ህዝብ ደግሞ ከዘመኑ ዳይናሚዝምነት አንጻር እንደ ሻቢያና ህወሃት የተራዘመ ትግል ማድረግ አይፈልግም። ስለዚህ የህዝብን መከራ ለማሳጠርና የድሉን ቀን ለማፍጠን ፋኖ ቅድሚያ ማድረግ ያለበት የውስጥ አንድነቱን ማጠናከር ነው ይላሉ። በፖለቲከኛው የቀረበው ሁለተኛው ሐሳብ ደግሞ ጥምረትና አጋር የሚደረጉ ኃይሎችን የኋላ ታሪክና የወደፊት ግባቸውን ጠንቅቆ ማወቅ ነው። ከዚህ አንጻር በአሁኑ ሰዓት የአማራ ህዝብ እንደ ህወሃትና ኦነግ ያሉ ቡድኖችን ለፖለቲካል አጋርነት ብሎ የሚወዳጅ ከሆነ ግልጽ ክህደት ነው። ይህን ካደረጉ ፕሮፌሰር አስራት ወልደየስ እንደተናገሩት ሆዳም አማራነት ነው ሲሉ ፖለቲከኛው ለፋኖ መሪዎች ማሳሰቢያ ሰጥተዋል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። በአራት አቅጣጫ የገባው የብልጽግና ሰራዊት በፋኖ ተመቶ ተመለሰ። የአማራን ህዝብ ለከፋ መከራ መዳረግ እና ለተራዘመ ስቃይ ለመጣል ጦር ያዘምተው የብልጽግናው አገዛዝ በሸዋ ምድር ገብቶ መውጣት አልቻለም። ዛሬም በመራቤት አውራጃ ከፍተኛ ጉዳት ያስተናገደበትን ምተመቶ መመለሱን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነንኮር አስታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ብላከው የአውደ ውጊያ ውሎ መረጃ እንዳስታወቀው የብልጽግና ሰራዊት መነሻውን ከመራቤት አለም ከተማ ከእንሣር ወረዳና ከሚዳር የማብ ወረዳ ያደረገ ነበር። ከጠዋቱ 11 ሰዓት ጀምሮ ጉዞ የጀመረው የብልጽግናው ሰራዊት በሸዋ ጠቅላይ ግዛት ህዝብ በመሐመድ ቢሆነኝኮር የደጃ አዝማች ተሰማ እርገጥ የክፍለ ጦር ሶስት ሻለቆች ከፍተኛ ትንቅንቅ በማድረግ ከፍተኛ ጉዳት እንዳደረሱበት አስታውቋል። በዚህ ከባድ ውጊያ ላይ የደጃ አዝማች ተሰማ እርገጥ ክፍለ ጦር አራቱን ብርጌዶች የተሳተፉ ሲሆን የብልጽግናው ሰራዊት እቅድ ቀድሞ የደረሳቸው የደጃ አዝማች ተሰማ እርገጥ የክፍለ ጦር ሶስተኛ ሻለቃ ማለትም አንዲት ግራር ሻለቃ ከለሜንሳሮ ወርዳ የተነሳውን የጠላት ኃይል ጀማ ወንዝ ላይ ደፈጣ በማድረግ ከባድ ኪሳራ አድርሰውበታል። የደፈጣ ጥቃቱን ተከትሎ የብልጽግና ሰራዊት አስከሬኑን ጭኖ ወደነበረበት እንዲመለስ አድርገውታል ሲል የክፍለ ጦሩ ቃል አቀባይ አርበኛ ወርቁ አሰግዴ ተናግሯል። አርበኛ ወርቁ አሰግዴ ያክለውን በሌላኛው ግንባር ከፌጠራ ተነስቶ አራተኛ ሻለቃ ወዳለችበት በመንቀሳቀስ በሶስት አቅጣጫ የመክበብ ሙከራ ለማድረግ የሞከረው የብልጽግናው ሰራዊት የአስማረ ዳኘ ልጆች ጎረንዳ የተባለች ቀበሌ ላይ ደፈጣ በማድረግ ያገዛዙ ጥምር ጦር ላይ ከፍተኛ የሆነ ቁሳዊና ስነ ልቦናዊ ኪሳራ አድርሰውበታል ብለዋል። ሶስተኛው የአውደውጊያ ግንባር ደግሞ ሬማ አውራጃ ነው። በዚህ ግንባር የተካሄደውን ውጊያ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰው የማህመድ ቢሆነ ኢንኮር ሚዲያና ኮሚኒኬሽን ክፍል መነሻውን ከሚዳ ሬማ ወረዳ ሬማ ከተማ በማድረግ በሶስት አቅጣጫ በመምጣት በማጀትና ሐሩ ጥርጊያ መንገድ የመጣው የጠላት ኃይል ካሳ ሻለቃ ተገቢውን ቅጣት ሰጥታ መልሰዋለች፣ በማለት የዛሬውን አውደ ውጊያ ውሎች ተናግረዋል። የብልጽግናው ሊቀመንበር ከሁለት ወር በፊት የቤተ መንግስት ጄኔራሎችን ሰብስበው ከሰኔ መገባደጃ በፊት ትርጉም ያለው ጥቃት አድርሳችሁ አሳዩኝ ብለው መመሪያ መስጠታቸውን መዘገባችን አይዘነጋም። ካለፉት 30 ቀናት ወዲህ ብልጽግና የተቀናጀ ውጊያ እያደረገ ያለውም በዚህ የብልጽግናው ሊቀመንበር ውሳኔ እንጂ በወታደራዊ ትንተናና የሁኔታ ግምገማ በመስራት እንዳልሆነ ሰራዊቱ ተረድቷል። በዚህ የተነሳም የሚደርስበት ኪሳራ መብዛቱን ተከትሎ ተቃውሞና ቁጣን ማሰማት መጀመሩን ልጣና ቴሌቪዥን የደረሰን ወታደራዊ መረጃ አስታውቋል። የዛሬውን የተጋድሎ ውሎ በተመለከተ የአይን እማኞች ልጣና ለጣና ቴሌቪዥን ሲናገሩ ደግሞ የብልጽግና ሰራዊት ከደረሰበት ከባድ ምት የተነሳ ጭካኔው ከፍቷል። በዚህ የተነሳም ያገኘውን ሁሉ እየገደለ ነው የሮጠው ሲሉ የተናገሩ ሲሆን አክለውም በተለይ ሬማ ከተማ ሲገቡ በከፍተኛ ብስጭት ነበር እርስ በርስ ሲወቃቀሱ የነበረው። ቆይተን እንደሰማነው አራት ጓዶቻቸው ሜዳው ላይ ወድቀውባቸዋል፣ ሶስት ደግሞ ከባድ ጉዳት ደርሶባቸው ወደ አዲስ አበባ ለመላክ አምቡላንስ ላይ ሲጭኑ አይተናቸዋል ብለዋል። በመጨረሻም ህወሃት ለምን ሽሬና አስመራን መረጠ? ህወሃት መቀሌ ለቆ ሽሬ ገብቷል። ወዲ ደግሞ አስመራ ላይ እንገናኝ በሚለው የወዲ አፎም ግብዣ የተነሳ ህዋት ወደ አስመራ ለመግባት ሻንጣውን በላንድ ክሮዘር ጭኗል። ለወትሮ አርቬንግ ማሲንጋ ወደ መቀሌ፣ የብልጽግ ሊቀመንበር ደግሞ ወደ አስመራ ነበር የሚጓዙት። ዛሬ ነገሮች ተቀይረው ማሲንጋ ወደ ሽሬ ሲያቀኑ፣ አስመራ ደግሞ የበሻሻውን ሰው ሳይሆን የአድዋውን ሰው ከነሉካን ቡድንህ ናልኝ ብለዋለች። ጤና ራቀው የአፍሪካ ቀንድ ፖለቲካ የባሩር ሽታ ካፍንጫው ሲጠፋ የሚወድ አይደለም። ለዚህ የባሩር ሽታ ናፍቆቱ ደግሞ ምስጋና ለብልጽግናው ሊቀመንበርና ለህወሃት ቡድን ይግባና የማያባራ ጦርነት እንደ እቶን እሳት የሚነድበት ቀጠና ሆኗል። ለሁለት ዓመት አካባቢ ጦርነት አልባ ጊዜ እያሳለፈ የሚገኘው የትግራይ ምድር አሁን ደግሞ ለአራተኛ ዙር ጦርነት እየተደገሰበት ይመስላል። ይህን የህወሃትና የብልጽግና ውረድን ውረድ ፍክክር በስጋት የተመለከቱ የትግራይ እናቶች አክሱም ጽዮን ስለት እያቀረቡ ነው የሚሉ ድምፆች መውጣት ከጀመሩ ቆይተዋል። ከዓመታት በፊት ህወሃት በሰሜን እዝ ላይ ጦርነት ሲከፍት ግፋ በለው ሲሉ የነበሩ የትግራይ ፖለቲከኞች አሁን አቋማቸውን ቀይረው ህወሃት ጦርነት እከፍታለሁ ካለ ብቻውን እሳቷን ይሞቃታል እንጂ የሚደግፈው የለም ሲሉ መናገር ጀምረዋል። ሆኖም ህወሃት በሁለት ምክንያቶች ጦርነት ከመክፈት ወደኋላ የሚል አይመስልም። ህወሃት ወደ ጦርነት ለመግባት የሚዘትባቸው ሁለት ምክንያቶች ደግሞ የእነሱ ያልሆኑ ሁለት ሀብቶችን ለመውሰድ ነው፤ የአማራን ርስት ለመቀማትና በወንጀሉ የተነጠቀውን የፓርቲ እውቅና ለማስመለስ። ለዚህ የጦርነት ዝግጅቱ እንዲረዳው ሁለት አካባቢዎች ልዩ ትኩረት አድርጎ ሰራዊት ለማስፈርና የፖሊቲ ቢሮ መቀመጫ ለማድረግ ጥናት ሰርቶ ጨርሶ ነበር። አንደኛው ከሸፈበት እንጂ በነደብረ ጽዮን ቡድን ለውጊያ መነሻ ግንባር ተመርጦ የነበሩት የሽሬና ማይጨው ግንባሮች ቢሆንም የማይጨው ህዝብ እናንተን ማየት አንፈልግም ሲል በተቃውሞ መግለጹ ይታወሳል። ይህን ተከትሎም በራያ በኩል ያሰቡትን ውጊያ ለጊዜው እንዲዘገይ በማድረግ በሽሬ በኩል ወደ ወልቃይት ለመግባት የፖሊቲ ቢሮ አመራሩ ኃይሉን አሰባስበው ሽሬ ገብቶ ከትሟል። የአሜሪካው አምባሳደር አርቪን ማሲንጋም ዛሬ ሽሬ ከተማ ሂደው እነ ደብረ ጽዮንን የተገናኙት የህወሀት ፖሊቲ ቢሮ ከመቀሌ ስለወጣ ነው። ህወሀት ሽሬ ለምን ሊገባ እንደቻለ አስተያየታቸውን የሰጡ ተንታኞች ሲናገሩ፣ ስጋትና ዝግጅት የሚሉ ሁለት ቢሆኖችን ያስቀምጣሉ። የነደብረጽዮን ቡድን ከኤርትራው መንግሥት ጋር ለመስራት መስማማቱ ቀደም ሲል የደፈረንና የገደለን ሻቢያ ነው በሚለው ትርክት ሻቢያ ላይ ቂም የቋጠረው ህዝብ መቀሌ ላይ እነ ደብረ ጽዮኑን ማየት አይፈልግም። በዚህ የተነሳም የአንደርታን ህዝብ ስጋት ለመሸሽ ሲሉ ወደ ሽሬ ሊኮበልሉ ችለዋል። ወይም ደግሞ የፌዴራል መንግስቱ እንደ ከዚህ በፊቱ ጦርነቱ ከተጀመረ በቀላሉ ሊይዘን ይችላል የሚል ስጋትም በነጌታቸው አሰፋ በኩል የሁኔታ ትንተና ተሰርቷል። በዚህ የተነሳም ከመቀሌ ይልቅ ሽሬ የተሻለ ነው ተብሎ ተመርጧል ሲሉ ተንታኞች ይናገራሉ። የሽሬ መመረጥ ሁለተኛው ምክንያት ግን ብዙዎችን የሚያስማማ ይመስላል። ህወሃት ወልቃይትን ለመውረር ያልተቋረጠ ፍላጎትና ህልም አለው። ለዚህ ፍላጎቱ መሳካት ደግሞ የሱዳን የሰፈር ጦር በኤርትራ በኩል የብልጽግናውን አገዛዝ ያኮረፈ ኃይልና በአማራ በኩልም ቢሆን በተለያየ መንገድ ለዚህ ዓላማ የተመለመለ ኃይል አሰባስበዋል። በመሆኑም ወልቃይትን ለመውረር ለሚደረገው ጦርነት የማዘዣ ጣቢያ እንዲሆን ተብሎ ሽሬ ሊመረጥ እንደቻለ ተንታኞች ይገልጻሉ። ደብረ ጽዮን ገብረ ሚካኤል ዓለም ገብረ ውሃድ ወይም ሞንጀሪኖ እና ጌታቸው አሰፋን ጨምሮ አብዛኛው የፖሊቲ ቢሮ አባል እና የታጣቂ ኃይሉ አዛዦች ሽሬ ከገቡ ወር ተቆጥሯል። ሰራዊቱም ቢሆን ከማይጨውና ከአንደርታ እየተንቀሳቀሰ ደደቢት ዙሪያ ሰፍሯል። አርቪን ማሲንጋ ዛሬ ሽሬ የገቡትም ይህንን ስለሚያውቁ እንደሆነ ተንታኞች ተናግረዋል ተደርገዋል በሌላ በኩል ህወሀትና ሻቢያ የናቅፋ ቃል ኪዳናችንን በናፍቆትና ክብር ያሉ ይመስላሉ የደርግ መንግስት የሻቢያን ጦር እስትንፋሱን አንቆ ሲጥል ያደርገው ሲል ባርከበ እቁባይ የተመራ የህወሀት ሰራዊት ናቅፋ በረሃ ድረስ ተጉዞ ነፍስ እንደዘራበት ይታወሳል ህወሀት ከዚህ ክስተት ቀደም ብሎ ከሻቢያ በርካታ ሽርጥ ደረቅ ብስኩት የፕላስቲክ ጫማና ሰርዲንን ጨምሮ በርካታ ድጋፍ ሲያገኝ ነበር። ያንን ተደጓሚነቱን የተረዱት ኮሎኔል መንግስቱ በበኩላቸው የኤርትራውን ተገንጣይ ከመታ ነው የትግራይ ወንበዴ በራሱ ጊዜ ይጠፋል፣ ምክንያቱም እናቱን ከመታነው ግልገሉ በረሃብ መሞቱ አይቀርምና ሲሉ የህወሃትን የተመጽዋችነት ደረጃ መናገራቸው ይታወሳል። ከፍጥረት እስከ ልፈቱ ድረስ ድጎማና ጥገኝነትን የሙጥኝ ያለው ህወሃት ዛሬም ኤርትራን ሱዳንና አማራን ደግፉኝ አግዙኝ እያለ መማጸኑን ቀጥሎበታል። ይህን ባህሪውን በራሱ ብቻ ባልገደበ ሌሎች ጁኒየር አጋሮቹም ይህ የደግፉኝ ክበቡኝ ተማጽኖ ልመና እንዲጋባባቸው አድርጓቸዋል ሲሉ ተንታኞች ይናገራሉ። ከበርቴው ሰው የሚባሉት የህወሃቷ ምክትል ሊቀመንበር ወይዘሮ ፈትለወርቅ ታላቅ ወንድማቸው አስመራ ከገቡ ቆይተዋል። የህወሃቱ የፕሮፓጋንዳ ክንፍ ኃላፊው ስታሊን ገብረስላሴም አስመራ የገባው ትናንት ምሽት ነበር። ይህ ሰው በተከታታይ በሰራቸው ፕሮግራሞቹ የተወሰኑ የፋኖ መሪዎችንና አደረጃጀቶችን ስም እየጠራ በአድናቆት ሲገልጻቸው ነበር። ከሦስት ዓመት በፊት ግን አይኔ እያየ ኢትዮጵያ ስትፈርስ በማየቴ ደስታ ይሰማኛል ማለቱ አይዘነጋም። ወዲህ ደግሞ ጥፋት፣ ውድመት፣ ጦረኝነት፣ ክደትና ዝርፊያ ቀዳሚ መገለጫዎቹ የሆኑት አክራሪ ብሔርተኛና ተረኛው የሁዲዳ አገዛዝ የህዋትን የሻቢያንና የተወሰኑ የፋኖ አደረጃጀቶችን ታክቲካል ግንኙነት መፍጠር በማስመልከት ጁኒየር ፓርትነር ፍለጋ ወደ ፋኖ ካምፕ ደጋግሞ በር እያንኳኳ ቢሆንም የሚከፍትለት አጥቶ ተመልሷል። የቀጠናውን የኃይል አሰላለፍ የሚወስነው ይህ ሁኔታ አሜሪካውያንን ያሰጋ መሆኑ ይታወቃል። ቀጣይ ምን ሊፈጠር ይችላል የሚለውን በተከታታይ የትንታኔ ዘገባችን ይዘን የምንመለስ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 12 ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራሁ አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩትብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር